ሰላም በያላችሁበት፣ የተወደዳችሁ ተመልካቾቻችን፣ ሀዲያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። የገቢ ተቋማት ከባለድርሻ አካላት ጋር በመተራረም ላይ የተመሰረተ ጠንካራ ቅንጅት ያስፈልጋል ሲሉ የወሳና ከተማ ከንቲባ አቶ ሳሙኤል ሽጉጤ ተናገሩ። የህብረተሰቡን ጤና ለመጠበቅ የህብረተሰብ ጤና መድህን አገልግሎት ሙሉ በሙሉ ተግባራዊ ለማድረግ ባለድርሻ አካላት በቁርጠኝነት መስራት እንደሚገባ የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ ገለጹ። ከሀገራዊ ለውጡ ወዲህ የተከበሩ የብሔሮች ብሔረሰቦችና ሕዝቦች ቀን ህብረ ብሔራዊ አንድነት እንዲጠናከርና እውነተኛ የፌዴራሊዝም ስርዓት እንዲገነባ ጉልህ ሚና እያበረከቱ መሆኑን የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር ገለጹ። ከውጭ የአሜሪካ ፕሬዝደንት ዶናልድ ትራምፕ ቢቢሲ ፓኖራማ ዘጋቢ ፊልም ላይ የንግግራቸው ክፍል ስለተቆረጠበት መንገድ ክስ የመመስረት ግዴታ አለብኝ አሉ። ከዜናዎቹ ጋር ምንትዋብያሱ ነኝ። ወደ ቀዳሚው ዜና አመራለሁ። የህብረተሰቡን ጤና ለመጠበቅ የህብረተሰብ ጤና መድህን አገልግሎት ሙሉ በሙሉ ተግባራዊ ለማድረግ ባለድርሻ አካላት በቁርጠኝነት መስራት እንደሚገባ የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ ተናገሩ። ዝርዝሩን ምህረት መለሰ እንደሚከተለው ታቀርባለች። የሀዲያ ዞን ጤና መምሪያ የ2017 በጀት ዓመት አፈጻጸም እና የ2018 ዓ.ም የጤና አገልግሎት እቅድ ላይ ከባለድርሻ አካላት ጋር ውይይት አካሂዷል። በመድረኩ ላይ የተገኙት አቶ ማቴዎ ሳንዮ የማህበረሰብ ጤና መድን አገልግሎት የህብረተሰቡን ጤና ለመጠበቅ በጥብቅ ዲሲፕሊን የሚመራ ተግባር መሆኑን ጠቅሰው ይህንንም ተግባር በዞኑ በወጥ መንገድ ለማስኬድ አመራሩና ባለድርሻ አካላት በቁርጠኝነት መስራት እንዳለባቸው ገልጸዋል። በዞኑ ውስጥ የማህበረሰብ ጤና መድን አገልግሎት በተለያ በተለያዩ መዋቅሮች ላይ የአፈጻጸም ችግር መኖሩን የተናገሩት አስተዳዳሪው ለቀጣይ ሁሉም መዋቅሮች በልዩ ትኩረት እንዲሰሩ አቅጣጫ አስቀምጠዋል። የማዕከላዊ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ አቶ ሀብታሙ ገብረ ሚካኤል በበኩላቸው የማህበረሰብ ጤና መድን አገልግሎት የህብረተሰቡን ጤና ለመጠበቅ ከፍተኛ እገዛ የሚያደርግ መሆኑን ተናግረዋል። ሀዲያ ዞን 2017 ዓ.ም ተግባሩን በንቅናቄ በመምራት ጥሩ ነገር ቢሰራም በክልሉ በማህበረሰብ ጤና መድን አገልግሎት ላይ ዝቅተኛ አፈጻጸም መኖሩን የጠቀሱት አቶ ሀብታሙ በዘንድሮ ዓመት የተሻለ ስራ ለመስራት የታችኛው መዋቅሮች በቁርጠኝነት መስራት እንደሚጠበቅባቸው አሳስበዋል። የሀዲያ ዞን ጤና መምሪያ ኃላፊ ዶክተር ደሳለኝ ሽጉጤ የማህበረሰብ ጤና መድን አገልግሎት የህብረተሰቡን የጤና ስርዓት ለማሻሻል እና በገንዘብ እጥረት የህክምና አገልግሎት እንዳይስተጓጎል በማድረግ በዞኑ አበረታች ውጤት እያመጣ መሆኑን ገልጸዋል። ይሁንና በሁሉም መዋቅሮች ተግባሩ ሙሉ በሙሉ ስራ ላይ ስላልዋለ ባለድርሻ አካላት በቁጭት መስራት እንዳለ ለባቸውም ጠቁመዋል። አክለውም በህብረተሰብ ውስጥ ወባ እንዳይስፋፋ የማህበረሰብ መድኃኒት ቤቶችን ማስፋፋትና የእናቶች ማቆያ ቤት በሁሉም ጤና ጣቢያ እንዲኖር ሁሉም መዋቅሮች በልዩ ትኩረት መስራት እንዳለባቸው አሳስበዋል። የመድረኩ ተሳታፊዎች በበኩላቸው ዞኑ ዝቅተኛ አፈጻጸም እንዲያስመዘግብ ያደረገው የታችኛው መዋቅር ተግባሩን በትክክል አለመስራቱ መሆኑን በመጥቀስ ለቀጣይ በትኩረት እንደሚሰሩ አስተያየታቸውን ሰጥቷል ሲል ባልደረባችን ፊታሙ ደስታ ዘግቧል። የገቢ ተቋማት ከባለድርሻ አካላት ጋር በመተራረም ላይ የተመሰረተ ጠንካራ ቅንጅት ያስፈልጋል ሲሉ የሆሳና ከተማ ከንቲባ አቶ ሳሙኤል ሽጉጤ ተናገሩ። የሆሳና ገቢዎች ጽሕፈት ቤት የ2017 በጀት ዓመት የፋይናንሻልና ፊዚካል ስራዎች እቅድ አፈጻጸም ግምገማና በ2018 በጀት ዓመት እቅድ ዙሪያ ተቋምን በልዕቀት ገቢን በስኬት በሚል መሪ ሀሳብ የምክክር ጉባኤ በሆሳና ከተማ አካሂዷል። መብረካ ደሳለኝ እንደሚከተለው ዝርዝሩን ታቀርበዋለች። በጉባኤው የመክፈቻ ንግግር ያደረጉት የሆሳና ከተማ አስተዳደር የገቢዎች ጽሕፈት ቤት ኃላፊ አቶ አውላቸው ዮሐንስ ጥሪያቸውን አክብረው በጉባኤው ለተገኙ ተሳታፊዎች እና የክብር እንግዶች የእንኳን ደህና መጣችሁ መልእክት አስተላልፈው በኢትዮጵያ የታክስና የጉምሩክ አስተዳደር ስርዓት የተጀመረው በአስራ አምስተኛው ክፍለ ዘመን በአጼ ዘራ ያቆብ ዘመን መሆኑን ጠቅሰው የታክስና ጉምሩክ አስተዳደር ከአምስት መቶ ዓመታት በላይ ያስቆጠረ ከሌሎች የመንግስት ተቋማት አገልግሎቶች ቀደምትነት ያለው ቢሆንም በሚፈለገው የእድገት ደረጃ ላይ ያለ መሆኑን አንስተዋል። የታክስ አስተዳደር ስርዓት የተቀላጠፈ አገልግሎት በመስጠት ታክስም በፈቃደኝነት የመክፈል ባህልን ለማዳበር የታክስ ማጭበርበርንና ኮንትሮባንድን ለመከላከል ንግድና ኢንቨስትመንትን ለማበረታታትና ሀገራዊ የምርት ምርታን ከማሳደግ አንጻር ሲመዘን አሁንም ከፍተኛ ስራ እንደሚጠይቅ ገልጸዋል። በሆሳና ከተማ አስተዳደር የገቢ አሰባሰብ ስራዎች ከጊዜ ወደ ጊዜ እየተሻሻሉ ያለ ሲሆን በዘንድሮ ዓመትም ለመጀመሪያ ጊዜ ከ1 ቢሊዮን 355 ሚሊዮን ብር በላይ መሰብሰብ መቻሉን ጠቅሰው ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር ከአ 147 ሚሊዮን ብር በላይ ብልጫ እንዳለው ገልጸዋል። ለዚህ ውጤትም የአመራርና የባለሙያ የባለድርሻ ተቋማት እንዲሁም የግብር ከፋዮች ሚና ከፍተኛ መሆኑን ገልጸው ለዚህ ስኬት አስተዋጽኦ ያደረጉ አካላትን አመስግነዋል። ለውጦች የተመዘገቡ ቢሆንም በገቢ አሰባሰብ ሁኔታ ላይ አሁንም ዘርፈ ብዙ ችግሮች መኖራቸውን አንስተው ለዚህም ምክንያት ሰራተኞችና አመራሮች የግል አመለካከትና ስሜት፣ ያልተገባ ጥቅምና ፖለቲካዊ ፍላጎት እንዲሁም ከዝምድና ግንኙነት ተጽዕኖ ነጻ ሆነው እንዲያገለግሉ የሚያደርግ የግልጸኝነትና የተጠያቂነት እንዲሁም የዘመናዊ አሰራር ስርዓት አለመዘርጋቱ ለዚህ ችግር አንዱ ምክንያት ሲሆን፣ በሌላ በኩል የታክስ ሕግ የማስከበር ተግባር ደካማ መሆን፣ በሕግ ተገዥነት ደረጃቸው ለተመረጡ ግብር ከፋዮች ልዩ አገልግሎት ለመስጠት የሚያስችል የተጠናከረ የአሰራር ስርዓት ያልተዘረጋ መሆን፣ አመራሩ ራሱን ሰራተኛውንና ተቋሙን ስትራቴጂያዊ በሆኑ ጉዳዮች ላይ በማተኮር አርአያ በመሆን ከመምራት ይልቅ እለት ተእለት ደራሽ ስራዎች ላይ በመጠመድ የተቋሙን ስራዎች በተፈለገው ደረጃ እንዳይሳካ ማነቆ መሆኑን ተናግረዋል። የዕለቱ የክብር እንግዳ የሆኑት የሆሳዕና ከተማ አስተዳደር ከንቲባ አቶ ሳሙኤል ሽጉጤ በበኩላቸው በጉባኤው ለተገኙ ተሳታፊዎች፣ የክብር እንግዶች እንዲሁም ባለድርሻ አካላት የእንኳን ደህና መጣችሁ መልእክት አስተላልፈው በአሁኑ ወቅት ገቢ ማለት ለከተሞች ሁለንተናዊ ልማት መሆኑን ጠቅሰው ገቢ ማለት ትምህርት፣ ጤና መሰረተ ልማት በአጠቃላይ ገቢ ለከተሞች ህልውና ነው ብለዋል። ገቢ ሰብስበው ለሚጠቀሙ ከተሞች ገቢ የህልውና መሰረት መሆኑን አንስተው ገቢ ካልተሰበሰበ ትምህርት፣ የጤና ስራ፣ መሰረተ ልማት፣ ደሞዝ የመሳሰሉ ተግባራትን ማከናወን እንደማይቻል ገልጸዋል። ሆሳና ከተማ ልዩ የሚያደርጋት በራሷ ገቢ የምትተዳደርና መሰረተ ልማቶችን እየሰራች የምትገኝ ከተማ መሆኗን ጠቁመው በአሁኑ ወቅትም በከተማው እስከ ሰባት ቢሊዮን ብር ፕሮጀክት እየተንቀሳቀሰ መሆኑን ተናግረዋል። እነዚህ ፕሮጀክቶችም ገቢዎች ላይ የተመሰረቱ መሆናቸውን ተናግረዋል። በመሆኑም ገቢ የመሰብሰብ ስራ ለገቢዎች ጽፈት ቤት ብቻ የሚተው ስራ መሆን የለበትም ብለዋል። የገቢ ጉዳይ ለሆሳና ከተማ ዋነኛው ጉዳይ ነው ያሉት ከንቲባው ገቢ ዋነኛ አጀንዳ እንደመሆኑ ትልቅ የቅንጅት ችግር መኖሩን ጠቅሰው ማዘጋጃ ገቢዎች የንግድ ጽህፈት ቤት ከጸጥታ ተቋማት ጋር በመሆን መስራት እንዳለባቸው አስረድተዋል። የደረሰኝ አቆራረጥ ቁጥጥር ላይ አንዳንድ ባለሙያዎች ላይ ያለ የስነ ምግባር ችግር ሊታረም እንደሚገባ አሳስበዋል። ህግን በማስከበርና ገቢን በማሰባሰብ ለከተማዋ እድገት ሁሉም በቁርጠኝነት ሊሰራ እንደሚገባ ማሳስበዋል። ግብር ከፋዮችም በታማኝነት ከሰበሰቡት ገቢ የመንግስትን ድርሻ በተገቢው መንገድ ሊሰጡ እንደሚገባ አሳስበዋል። ሆሳና በቅርቡ ወደ ሪጂዮፖሊ ከተማ እንደምታድግ የተናገሩት ከንቲባው ሆሳና ከተማ የጋራ ገቢ ላይ ማግኘት የሚገባትን ገቢ ልታገኝ ይገባል ያሉ ሲሆን ከተማዋን በጋራ ገቢ ዞኑ ማገዝ እንዳለበትም አብራርተዋል። በውይይት መድረኩም የ2017 በጀት ዓመት አፈጻጸም ሪፖርት፣ የ2018 የአራት ወር አፈጻጸም እንዲሁም የ2018 መሪ ቅድ ቀርቦ ውይይት ተደርጎበታል። የጉባኤው ተሳታፊዎች በበኩላቸው በ2017 በጀት ዓመት የታዩ ጠንካራ ጎኖችን ለማስቀጠል እና ደካማ ጎኖችን ለማስተካከል እንደሚሰሩ ገልጸው በቅንጅት ሲሰራ ውጤቱ እጅግ አበረታች መሆኑን ተናግረዋል። በፎርጅድ ደረሰኝ ዙሪያም አስተማሪ የሆነ እርምጃ የሚወሰድበት አቅጣጫ እንዲቀመጥም ጠይቀዋል። የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ምክትል ኃላፊ አቶ ደግፌ መለሰ በበኩላቸው የፎርጂድ ደረሰኝን ለመከላከል ደረሰኝ ላይ ኪዩአር ኮድ የማተም ስራ ወደ ተግባር እንደሚገባ ገልጸዋል። ከተማው ወደቀ ማለት እኛ ወደቀም ማለት ነው ያሉት የዞኑ ምክትል አስተዳደር እና የገቢዎች መምሪያ ኃላፊ አቶ ደነቀ ጊቻሞ ከተማዋን ተወዳዳሪ ለማድረግ መሰራት እንዳለበት ጠቁመዋል። ከህንጻ ትመና ጋር በተያያዘ ከፍተኛ ክፍተት እንዳለ የተናገሩት ከንቲባው ሁሉም በተ በጥያቄነት ሊሰራ እንደሚገባ አሳስበው ከስነ ምግባር ጋር ያሉ ችግሮች መስተካከል እንዳለበትም ተናግረዋል። የገቢ ተቋማት ከባለድርሻ ድርሻ አካላት ጋር በመተራረም ላይ የተመሰረተ ጠንካራ ቅንጅት ያስፈልጋቸዋል ያሉት ከንቲባው ለጉባኤው መሳካት አስተዋጽኦ ያደረጉ አካላትን አመስግነዋል። በመጨረሻም በ2017 በጀት ዓመት የላቀ ውጤት ላስመዘገቡ ግንባር ቀደም ባለሙያዎች፣ የቀበሌ አስተዳደሮች፣ ተቋማትና ጽህፈት ቤቶች የማበረታቻ ሽልማት ተበርክቷል። ከ1875 በላይ የዳልጋ ከብቶችን ዝርያ ለማሻሻል እየተሰራ መሆኑን የምዕራብ ባዳዋቾ ወረዳ ግብርና ጽህፈት ቤት ገለጸ። ምህረት መለሰ በምዕራብ ባዷቸ ወረዳ በመደበኛ ማዳቀልና በሆርሞን ማድረት ሲንክሮናይዜሽን ስራ ከ1875 በላይ የዳልጋ ከብቶች ዝርያን ለማሻሻል እየተሰራ እንደሚገኝ የወረዳው ግብርና ልማት ጽህፈት ቤት ገልጸዋል። የምዕራብ ባዷቸ ወረዳ ዋና አስተዳዳሪ ዶክተር ሙላቱ ወልደሃናን ጨምሮ ሌሎች ባለድርሻ አካላት በተገኙበት የእንስሳት ሆርሞን የማድረት ስራ የማስጀመሪያ መርሃ ግብር በዳነማ 01 ቀበሌ ተከናውኗል። የአርሶ አደሮችን ምርትና ምርታማነትን ለማሳደግና የእንስሳት ዝርያን ለማሻሻል ይሻል የሆርሞን ማድረት ስራ በወረዳ ደረጃ በአምስት ማዕከላት እየተከናወነ እንደሚገኝም ገልጸዋል። የወረዳ ዋና አስተዳዳሪ ዶክተር ሙላት ወልደሃና እንደተናገሩት አካባቢው በእንስሳት ሀብት የሚታወቅ መሆኑን ገልጸው ከዘርፉ የተሻለ ውጤት ለማግኘት የእንስሳት ዝርያን በማሻሻል ላይ በትኩረት ሊሰራ እንደሚገባ አሳስበዋል። በእንስሳት ዘርፍ በርካታ ስራዎች እየተሰራ እንደሚገኝ የገለጹት አስተዳዳሪ ዶክተር ሙላቱ የእንስሳት ዝርያ ማሻሻል፣ የእንስሳት ጤና አጠባበቅ ስርዓት ማጠናከርና የመኖ አቅርቦት ስራዎች ለአብነት የሚጠቀሱ መሆናቸውን ገልጸዋል። ዶክተር ሙላቱ አክለውም የእንስሳት ዝርያን ማሻሻል የወተት ምርትና ምርታማነትን ከመጨመር ባለፈ የአርሶ አደሩን ኢኮኖሚያዊ ተጠቃሚነት ለማረጋገጥ ያለው ሚና ከፍተኛ መሆኑን ገልጸው በዘርፉ የተያዘ እቅድ የተሳካ እንዲሆን በትኩረት መሰራት እንዳለበትም አሳስበዋል። የመንግስት ዋና ተጠሪ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ኤልያስ ይርቃሉ በበኩላቸው የእንስሳት ዝርያን ለማሻሻል የሚከናወኑ ተግባራት የአካባቢው ህብረተሰብ ከእንስሳት ዘርፍ ተጠቃሚ እንዲሆን ከፍተ ከፍተኛ አስተዋጽኦ እያበረከቱ እንደሚገኝ ገልጸዋል። የሆርሞን የማድረት ቴክኖሎጂ ስራዎች ላይ ትኩረት ተሰጥቶ የተሰራ መሆኑን ተጠቃሚነትን ይበልጥ እንደሚያሳድግ አክለዋል። የእንስሳት ጤና አጠባበቅ ስርዓት ማሻሻልን ጨምሮ የመኖ አቅርቦት ስራዎች ላይ ትኩረት ተደርጎ መሰራት እንዳለበትም ገልጸዋል። የግብርና ልማት ጽህፈት ቤት ኃላፊ አቶ ተከተል ሞላ እንደተናገሩት የእንስሳት ዝርያን የማሻሻል ዋና ዓላማ የተሻሻሉት የእንስሳት ዝርያዎችን ለማግኘት የሚያስችል መሆኑን ገልጸው ይህም የወተት ምርትና ምርታማነትን እንደሚያሳድግ ተናግረዋል ተናግረዋል የአካባቢው አርሶ አደሮች በሙሉ የተሻሻሉ እንስሳት ዝርያ ተጠቃሚ እንዲሆኑ በትኩረት እየተሰራ እንደሚገኝ ጠቁመዋል። የእንስሳትና አሳ ሀብት ልማት ጽህፈት ቤት ኃላፊ አቶ ንጉሴ ግርማ በበኩላቸው በ2018 በጀት ዓመት በመደበኛ ማዳቀል 1600 እንዲሁም በሆርሞን ማድረት 275 የዳልጋ ከብቶች ዝርያን ለማሻሻል እየተሰራ እንደሚገኝ ገልጸዋል። የሆርሞን ማድረት ስራውም በወረዳው በሚገኙ አምስት ማዕከላት ለተከታታይ አምስት ቀናት እንደሚከናወን አክለዋል። የዘርፉ ባለሙያዎች ዘመናዎች የ2018 ዓ ም የሆርሞን ማድረት ስራን እያከናወኑ ሲሆን ከሚመለከታቸው አካላት ጋር በመሆን በቅንጅት በመስራታቸው የተሻለ ውጤት እንዳለ ተገልጿል ሲል የምዕራብ ባዶዋቸው ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ዘግቧል። ከሀገራዊ ለውጡ ወዲህ የተከበሩ የብሔሮች ብሔረሰቦችና ሕዝቦች ቀን ሕብረ ብሔራዊ አንድነት እንዲጠናከርና እውነተኛ ፌዴራሊዝም ስርዓት እንዲገነባ ጉልህ ሚና እያበረከቱ መሆኑን የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር ገለጹ። ቤተልሔም ደመቀ ዝርዝሩን ታቀርባለች። በፌዴሬሽን ምክር ቤት አስተባባሪነትና በማዕከላዊ ኢትዮጵያ ክልል አስተናጋጅነት ዴሞክራሲያዊ መግባባት ለብሔራዊ አንድነት በሚል ሀሳብ በሆሳና ከተማ የሚከበረው ሀያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል መሪ ሀሳብ የትንተና መድረክ በአዲስ አበባ ተካሂዷል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር በዚህ ወቅት እንዳሉት በዓሉ የብሔሮች ብሔረሰቦችና ህዝቦች እርስ በእርስ እንዲተዋወቁ፣ መሰረተ ልማትና ኢንቨስትመንት እንዲነቃቃ የጎላ አስተዋጽኦ እያበረከተ ነው ሀገረ መንግስት ግንባታው ስኬታማ እንዲሆን የሚያስችሉ ስራዎችም በመንግስት በኩል በትኩረት እየተከናወኑ መሆናቸውን ገልጸዋል። ባለፉት የለውጥ ዓመታት የብሔሮች ብሔረሰቦችና ህዝቦች ቀን ህብረ ብሔራዊ አንድነት እንዲጠናክርና እውነተኛ የፌዴራሊዝም ስርዓት እንዲገነባ ጉልህ ሚና እያበረከተ መሆኑን ጠቁመዋል። ባለፉት ሰባት የለውጥ ዓመታት ይህን በዓል ስናከብር በህዝቦች መካከል መቀራረብ እንዲፈጠር፣ እውነተኛ የፌዴራል ስርዓት እንዲገነባ እውነተኛ ህብረ ብሔራዊ አንድነት እንዲረጋገጥ ብሔራዊነት ትርክት የበላይነት እንዲኖረው ለማድረግ ሰርቷል። የብሔራዊነት ትርክት ማለት ኢትዮጵያን ብሔር ብሔረሰቦችና ህዝቦች ዲና እያደረገ ሳይሆን መኖራቸውን እና እኩልነታቸውን ያረጋገጠ ግን ደግሞ በተጨባጭ አንድነታቸውን የሚያሳይ ማለት ነው። በዓሉ በሚከበርበት ወቅት የኢትዮጵያ የብልጽግና ጉዞ ተጨባጭ ውጤት እየተመዘገበ ስለመሆኑም እንደሚታይበት ተናግረዋል። በዓሉን ስኬታማ ለማድረግ በርካታ ዝግጅቶች እየተከናወኑ መሆኑን ጠቁመው ህብረ ብሔራዊነት ይበልጥ በሚያጠናክርና አብሮነት በሚያጸና መልኩ እንደሚከበርም ገልጸዋል። በብልጽግና ፍኖተ ካርታችን በ2018 ምን ላይ እንደምንደርስ በሁለት ሺ ሰላሳ ምን ላይ እንደምንደርስ በሁለት ሺ አርባ የት ላይ እንደምንደርስ ምን እንደምንል ያስቀመጥ ነው ግብ አለ። ስለዚህ የብልጻግና ጉዟችን ተጨባጭ ውጤት እያስመዘገብና ብርሃን እያየን ያለንበት ወቅት መሆኑን ዲክሌር የምናደርግበት ነው የሚለውን ነገር በደንብ ማየት በጣም አስፈላጊ ነው። በሚኒስትር ማዕረግ የመንግስት ኮሚኒኬሽን አገልግሎት ኃላፊ እናት አለም መለሰ በበኩላቸው በዓሉ ትልቅ የሀሳብ ገበያና የአንድነት ማጽኛ መሆኑን ገልጸዋል። ለበዓሉ የተመረጠው መሪ ሀሳብም ኢትዮጵያ ያለችበትን ወቅታዊ ሁኔታ የሚገልጽ መሆኑንም ጠቁመዋል። የመገናኛ ብዙሃን ዘገባዎች ኢትዮጵያ በተግባር እያሳካቻቸው ያሉ ድሎችን ማጉላት ላይ ይበልጥ ማተኩር እንዳለባቸውም ጠቁመዋል። በድምቀት ተከበረ ከሚለው ወጥተን ፈጣኗ ሯጫ ለትውልዱ የምታስበው ስለ ትውልድ የምትጠነቀቀው የኢትዮጵያ አዲስ እርምጃ አዲስ ሩጫ ጀምራለች የሚለውን አዋጅ በዚህ ትልቅ የኢኮኖሚ የፖለቲካ ካፒታል ባለው መድረክ ላይ ሀሳቧን የምትሸጥበት ሜዳ እንደሆነ ተረድተን ነው የምንሮጠው የሚለው የሚያግባባን ሀሳብ ይመስለኛል። ከመድረኩ ተሳታፊዎች መካከል የማዕከላዊ ኢትዮጵያ ክልል ምክር ቤት አፈ ጉባኤ ፋጤ ሱር ሞሎ የተመረጠው መሪ ሀሳብ የኢትዮጵያን ሁኔታ በተጨባጭ የሚያሳይ መሆኑን አንስተው በአገር ደረጃ የተገኙ ውጤቶችን በሕብረተሰቡ ዘንድ ማስረጽ እንደሚገባም ጠቁመዋል። በዓሉ በሕዝቦች መካከል ያለው ግንኙነት እንዲጠናከር የሚያግዝ መሆኑን የገለጹት ደግሞ የደቡብ ኢትዮጵያ ክልል ምክር ቤት አፈ ጉባኤ አለማየሁ ባውዲ ናቸው። የተመረጠው መሪ ሀሳብ ከበዓል ተሻጋሪ ሀሳብ የያዘ መሆኑን ገልጸው መገናኛ ብዙኃን እንደ መሪ ሀሳብ ቡሉ ከፍ ያለ የዘገባ ስራ መስራት እንዳለባቸውም አመልክተዋል። አጠቃላይ ያለውን ነገር የሀገራችንን ሁኔታ በተጨባጭ ሊያሳይ የሚችል እና አሁን ሀገራችን ካለችበት ነባራዊ ሁኔታ ታሳቢ ያደረገ ወቅቱን ያወጀ እንደሆነም ጭምር መውሰድ ያስፈልጋል የሚል ነገር አለኝ። ለሀገር ተግባቦት እንፍጠር ስምል የጀመርነው ስራ እንድናጥናል ኮሚሽኑ በጣም አስፍቶ የጀመረው ስራ ሕዝቦች እየተግባቡ እንዲሄድ ትልቅ ለሰን እንዲወሰድ የሚያደርግ ትልቅ ስራ ነው ብዬ ነው የማስበው። በመድረኩ የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገርን፣ ጨምሮ የፌዴሬሽን ምክር ቤት ምክትል አፈ ጉባኤ ዘራሁ ኡመድ፣ በሚኒስትር ማዕረግ የመንግስት ኮሚኒኬሽን አገልግሎት ኃላፊ እናት አለም መለሰ፣ የምክር ቤቱ ቋሚ ኮሚቴ አመራር አባላት፣ የክልሎችና ከተማ አስተዳደሮች አፈ ጉባኤዎችና የኮሚኒኬሽን ቢሮ ኃላፊዎች፣ የመገናኛ ብዙሀን አመራር አባላትና ጥሪ የተደረገላቸው እንግዶች ታድመዋል ሲል ኢዜአ ዘግቧል። ከሀገር ውጭ የሚኖሩ ዜጎችን መብትና ጥቅም ለማስከበር በትብብር የተከናወኑ ተግባራት ውጤት እያስመዘገቡ መሆኑን በተለያዩ ሀገራት የሚገኙ ኤምባሲዎች ገለጹ። ተጨማሪ አለ። የውጭ ጉዳይ ሚኒስቴር ሰሞኑን ባወጣው መግለጫ በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ኢትዮጵያውያንን ወደ ሀገራቸው የመመለሱ ስራ ተጠናክሮ መቀጠሉን መግለጹ ይታወቃል። ሚኒስቴሩ በመግለጫው ባለፉት አራት ዓመታት በመካከለኛ ምስራቅ፣ አፍሪካ፣ ማይናማርና የኢስያ ሀገራት በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ከ500 ሺ በላይ ዜጎች ወደ ሀገራቸው እንዲመለሱ ማድረግ መቻሉን ጠቁሟል። በዚምባብዌ የኢትዮጵያ ባለሙሉ ስልጣን አምባሳደርና በሞሪሸስ በዛምቢያ፣ በምስራቅና ደቡብ አፍሪካ አገራት የጋራ ገበያ ኮሜሳ የኢትዮጵያ ተጠሪ ረሺድ መሐመድ እንዳሉት የኢትዮጵያ የውጭ ዲፕሎማሲ ከሚያተኩርባቸው ጉዳዮች አንዱ የዜጎችን ክብርና መብት ማስጠበቅ ነው። ኤምባሲዎቹ ዜጎች ችግር ሲገጥማቸው የመከታተልና የመፍታት ስራዎችን ሲያከናውን መቆየቱንና ይህንንም አጠናክሮ እንደሚቀጥል ተናግረዋል። በአስቸጋሪ ሁኔታ ውስጥ ያሉ ዜጎችን ከባለድርሻ አካላት ጋር በመተባበር ወደ ሀገራቸው ለመመለስ እየተሰራ መሆኑንም አስታውቀዋል። ባለፈው ዓመት አንድ ሺህ የሚጠጉ ዜጎችን ወደ ሀገር ውስጥ መመለስ መቻሉን ጠቅሰው ኤምባሲው ፓስፖርት የማደስ መረጃ የማረጋገጥና ተያያዥ ስራዎችን እያከናወነ መሆኑንም ተናግረዋል። ወደ አንድ ሺህ የሚሆኑ ኢትዮጵያኖችን ከቤተሰቦቻቸው ጋር በመነጋገር እንዲሁም ደግሞ አንዳንድ በጎ አድራጊ ድርጅቶች ጋር በመነጋገር ወደ ሀገር ቤት እንዲመለሱ አድርገናል። በዚህም ለዚሁ ስፔሲፊክ ስራ ብቻ ቢያንስ ወደ 24 ሺህ ዶላር የሚሆን ከዲያስፖራው እንዲሁ ከበጎ አድራጊ ድርጅቶች ገንዘብ እንዲዋጣ በማድረግ 47 ኢትዮጵያኖች ይመልሰናል። 860 የሚሆኑ ደግሞ ከቤተሰቦቻቸው ጋር በመነጋገር እንዲመለሱ አድርገናል። በባህሬን የኢፌድሪ ቆንስላ ጄኔራል ጽህፈት ቤት ቆንስል ጄኔራል አምባሳደር ሽፈራው ገነቲ ሁለቱ ሀገራት የስራ ስምሪት ስምምነት ባይኖራቸውም የዜጎች ክብርና ጥቅም እንዲከበር ከሚመለከታቸው አካላት ጋር እየተሰራ ነው ብለዋል። በዚህም በተለያዩ ምክንያት ለእስር የተዳረጉ ዜጎችን ነጻ የህግ አገልግሎት እንዲያገኙና ዜጎች በህጋዊ መንገድ እንዲንቀሳቀሱና በነጻነት እንዲሰሩ አስፈላጊውን ሁሉ ማድረግ መቻሉን ገልጸዋል። ጽህፈት ጽህፈት ቤቱ ባደረገው ጥረት ባለፈው ዓመት ከ6 ሺህ በላይ ዜጎች ህጋዊ መኖሪያ ፈቃድ እንዲያገኙ መቻሉን አንስተው ወደ ሀገራቸው መመለስ የሚፈልጉ 291 ዜጎች ወደ ሀገር ቤት እንዲመለሱ መደረጉንም ገልጸዋል። በአምና ህገወጥ ሆኖ ሲሰሩ የነበሩ ለአንዴና ለመጨረሻ ይቅርታ እንዲደረግላቸው ለመንግስት በተለያዩ ጊዜያት ስናመለክት ቆይተን በተሰጠ ምረት ወደ ስድስት ሺህ የሚሆኑ ዜጎቻችን ወደ ህጋዊነት ተመልሶ እንደገና ፓስፖርት ተሰርቶላቸው ወደ ስራ የገቡበት ሁኔታ ነበረ ማለት ነው። በዱባይና ሰሜን ኤምሬት የኢፊድሪ ቆንስላ ጄኔራል ጽህፈት ቤት ተጠባባቂ ጉዳይ ፈጻሚ አስመላሽ በቀለ በበኩላቸው የዜጎችን መብትና ጥቅም ለማስከበር የተለያዩ ተግባራትን እያከናወኑ እንደሚገኙ ተናግረዋል። በዚህም ጽህፈት ቤቱ ባለፉት ሁለት ዓመታት የፓስፖርት እድሳት የውክልናና የዲያስፖራ አገልግሎቱን በኦንላይን እየሰጠ መሆኑን ገልጸዋል። ዜጎች ከስራ ውል ጋር የተያያዙ ችግሮች ሲገጥማቸው መብታቸውን ለማስከበር ከኢትዮጵያ ኮሚኒቲ ማህበር ጋር በመተባበር እየተሰራ ነው ብለዋል። ከስራ ውሉ ጋር በተያያዘ የሚከሰቱ በርካታ ችግሮች ሊሆኑ ይችላሉ እና እነዚህ ችግሮች በሚከሰቱበት ጊዜ በጽህፈት ቤታችን ዲፓርትመንት አለ። እንዲሁም በዱባይ እና ሰሜናዊ ኢሚሬቶች የኢትዮጵያውያን ኮሚኒቲ ማህበርም አለ። ኮሚኒቲ ማህበሩ እና ኮንስላ ጀነራል ጽህፈት ቤቱ በጋራ በመሆን በተቀናጀ መንገድ ነው የዜጎች መብት የምናስከብረው። የሴቶችና ማህበራዊ ጉዳይ ሚኒስትር ዴታ ሁሪያ አሊ ህገወጥ የሰዎች ዝውውርን ለመከላከል ብሔራዊ ኮሚቴ ተቋቁሞ እየተሰራ መሆኑን ገልጸዋል። ከስደት ተመላሾች በሀገር ውስጥ የስራ እድል ተጠቃሚ እንዲሆኑና በህገወጥ የሰዎች ዝውውር ላይ የሚሳተፉ ደላሎች በህግ እንዲጠየቁ ለማድረግ እየተሰራ ነው ብለዋል። ሚኒስተሩ ከስራና ክህሎት ሚኒስተር ጋር በመተባበር ዜጎች ደህንነቱ በተጠበቀ ህጋዊ መንገድ እንዲጓዙ ግን ዛቤ የማስጨበጥና ለተመላሾች የማህበራዊ አገልግሎትና የሀገር ውስጥ የስራ እድል ፈጠራ ላይ በትኩረት እየሰራ መሆኑን አመላክተዋል። አስፈላጊ የሚባሉ የማህበራዊ ድጋፎችን በመስጠት ወደየ ቤተሰቦቻቸው እንዲቀላቀሉ የማድረግና አማራጮችንም በማመላከት ህጋዊ መንገዶችን እንዲከተሉ ማድረግ፣ እዚሁ ሀገራቸው ላይም ስራ እድል እንዲፈጠርላቸው ስራዎች እንሰራለን ማለት ነው። ስለዚህ እኛ የመከላከል ስራው ላይ ትኩረት አድርገን እንሰራለን። የስራ እድል መፍጠርና ምቹ የሆነ ሁኔታ ፈጥሮ ደግሞ ህጋዊ በሆነ መንገድ ከሀገራቸው እንዲወጡ የማድረግ ከስራና ክህሎት ጋር በመናበብ በመቀናጀት ስራዎቻችን እየሰራ እንገኛለን ማለት ነው። የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ መንግስት ከተለያዩ ሀገራት ጋር ምክክር በማድረግና ስምምነት በመፈጸም የዜጎችን መብት ለማስጠበቅ እየሰራ ነው ብለዋል። እንደ ኢዜአ ዘገባ በተለያዩ ሀገራት የሚገኙ ኤምባሲዎች የኢትዮጵያ ኮሚኒቲ ማህበሮችን በማደራጀት ዜጎች የሚገጥማቸውን ችግር ለመፍታት እየሰሩ መሆኑን ተናግረዋል። ህጋዊ ባለው መንገድ የሄዱ ዜጎቻችን መብት ለማስከበር እዛ የሚገኙ ኤምባሲዎቻችን ከፍተኛ ስራ እየሰሩ ነው። ራሱን የቻለ የኢትዮጵያ ኮሚኒቲ ማህበር የሚባል በማደራጀት ተገቢ የሆነ በተለያየ አግባብ ገቢ እንዲኖረው በማድረግ ችግር ደርሶባቸው የሚመጡ ወገኖቻችንን ጊዜያዊ መጠለያ መስጠት፣ ከዛም ሳይከፈላቸው የቀረ ገንዘብ ካለ በሚመለከተው የመንግስት አካል ወይም በፍርድ ቤት ተከራክሮ ገንዘባቸውን እንዲያገኙ ማድረግ፣ የጉዞ ሰነዶቻቸው ችግር ደርሶበት ከሆነ ምትክ በመስጠት ወደ ሀገር ቤት መመለስ የሚፈልጉ ከሆኑ ወደ ሀገር ቤት እንዲመለሱ ከሚመለከታቸው ጋር አይ ወይም ሊሆን ይችላል ሌላ እድል ከሌለ ራሳቸው ይህ ያልኩት የኢትዮጵያ ኮሚኒቲ ማህበር የሚደግፍበት መንገድ ተቀምጦ በዚያ አግባብ እየተሰራ ነው ያለው። ከሀዲያ ቴሌቪዥን የሚተላለፉ ሌሎች ያመለጧችሁን ዜናዎችና ፕሮግራሞች በሌሎች የሶሻል ሚዲያ አማራጮች እንድትከታተሉ እንጋብዛለን። ለዕለቱ የያዝናቸው ዜናዎች እነዚህን ይመስሉ ነበር። ዜናውን በመምራት ምንተዋ ብያሱ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪው ሀዲያ ቴሌቪዥን ፕሮግራሞች ጋር ስነ ጊዜ